እንዲው አንድ ነገር ላማክረብ ነበረ አንተዬ። እንደው ውስጥ ውስጤን ቸግረኝም እንቸግረኛል ደግሞ እንደው ውስጥ ውስጤን ሲበላኝ ጊዜ እንደው ውስጤ ላማክረብ እያየለም እንደው ልቤ ሰሞኑን እንደው ፍርድ አለ ዝም ብሎ ሳስበው እንደው ይሄን ያህል ሦስት ቀን ሙሉ እንደው ደጃህ ሳተል ስት ቀን እንደው ፍለጋ ትመጣለች እየፈራሁኝ እንደው ትምጣ

ነገር የራስ እንደሆነ የልባስቢፈራ ነው። እንዴት አላስብም እንዴ? ወይ ሰማንያችንን አልያዝንም። ወይ ተው ሀገር ሰማንያን አልቀደድም። በፈራ እኮ ነው ልቤ

ሰው ቢመጣ ሰው ቢመጣ ድንገት ለድንገት ያህል

የለም፣ አላየሁም አልሰማሁም። እንዲ ያላወቅሽ ትንሽ ደረት እንዲህ ማለት ደረት እና አንጀትን ጊዜ ድራሽ

አንተ ተነሳህ ቀለል አለህ ስል ደሞ ይው ደሞ፣ እናቴ፣ የምን መከራ ነው? ምን ችግር ነው የምታወሪው? ምን ተፈጠረ ደግሞ? አያሌው ጠፍቶ አያሌው እናቴ፣ ዋ ይው፣ ማክሰኞ እለት ወጣ ዛሬ ሶስተኛ ቀኑ እናቴ፣ የውሃ ሽታሁ ነው ቀረ። አየሁ ያለ የለ? ምን ያለ የለ እናቴ? እንዴት ተምኑ ገብቶ እንዴት ተምኑ ገብቶ፣ የገባበት ከታወቀና የሄደበት ተታወቀ፣ ሰው ጠፋ ተብሎ ይነገራል? ምን አይነት ነገር ነው? እንዴት ተፈልጓል? በደንብ ታይቷል? ረፈል ተፈልጓል እናቴ ያች ሴትዮ ወገቧን አስራ እናቴ ላይ ታች እያለች ብትንጓለል ብትንጓለል፣ አድራሻው ጠፋ። አስቀምጡ እንደነጭ ማለት ነው። ምንድን ነው? ተመትምብኝ እና በላይም አይታችሁታል? በዚህ በላይ ሰፈር በላይ አምባ በላይ አምባ፣ በዚያ በላይ በላይ ምን አለ? ምን በምኑ ነው? አረቂ ቤት አይደለም። ላይ አምባ ከተማ ድረስ ተህዶ ተፈልጓል ነው እና ተምኑ ገብቶ አየሁ። አንተ ምንድን ነው? ምን ሊለይ ነው? አንተንስ እንደው ያ ሰውዬ እንደ ነፍስ አባት ጠብ ብሎ እግዚአብሔር ይስጠውና መቼም አንስቶ አምጦ ይኸው ዛሬ ለዚህ አበቃ። እሱን እኮ አጀሁ ያለ የለ ሰማን፣ በዚህ ሲሄድ አጀን፣ በዚህ ሲሄድ ሰማን። እንደው ይህን ነገር ሰማንለት ያለ ሰው የለ። እናቴ እኔ እንደው ተምኑ ማን አናቱን ብሎ ደግሞ እንዳንተ እንደጣለው እኔ እንጃለሁ። አናቱን ብሎ ነው የጣሉ እንደፈለገ ሆኖባታል እ አይ እንደ ፈለገ እንትና አለባት እናቴ። እቺ ምንም ማታውቅ ሰው ሰው የሌላት ሰው እሷን ነገር ተው እስቲ ጥሏት። በየጊዜው መንጓለል፣ በየጊዜው ፍለጋ። በባለፈው እንዲያ ሆነ ብላ አንድ ጊዋን ሁና ሁና ይኸው ደግሞ ተመለሰ። ስንላውንስ እንዲያውም የሚያስታ አንድ ጊዋ ይዋሽታ ሆነ። አረ አረ ግራ የገባ ነገር ነው። አንተ ጀ ና ሶስት እያቀን ድሮስ፣ ሶስት እያቀን ድሮስ እንዴት ነው ምንጥን እ ምን ልትሆን ነው? ልሂድ እንጂ ልፈልገው እንጂ። እሱ ለእኔ ቢሆን ያርፋል፣ አርፎ ይቀመጣል። ኧረ አደራህቶኝ። አንተ ደግሞ ሄደህ በዚያ በአንዱ ወድቀህ አንተም ፍለጋ፣ እኔ የምመጣው ግድ የለኝም። የሰው መፈረጃ እንዳታረገ። ተሽሎኛል እኮ አሁንማ፣ ተሽሎኛል እናቴ። እንዲያው እሱ በባንዱ መቅረቱ ነው እንጂ እዚህ ወገን ሁን። አንድ ጊዜ ናትህን እያዝህ ምን ሆነ? የተሻለ አርፈህ ተቀመጥ። እሱ ቢሆን ያርፍልኝ እናቴ። እንትን ልበለው እንጂ። እንግዲህ የፈነጨባት ነው የሚሆን እኔ አርፋ ተቀመጥ ብያለሁ። አንተ ሰውዬ፣ ኋላ እናቴ ደግሞ መመለሻው እንዳይጠፋ ነደጠሚች ታጠራ ነው ዝም ለማንኛውም ቤት ከተበጅነው እውነቱን ልስማ እንጂ ገባን ሁለን የምንብያ በአንዱ በአንዱ ተሰንክሯ መጥቼ እንኳን ሳልፈቅድህ፣ እንደው እናት ዓለም እንደው እንዴት አይነት ነገር ገጥሞ አሁን ቁጭ እያለሽ የምትነግረኝ?

አንድ ላይ አለ። አይ ገዳም ምንምንክፋሁል እናት አለም እዚያው ገዳም መግባት ያማራቸው ታሉ ይግቡ። እንዲህ ጠጉራቸውም ገባ ገባ ያለ ጠጉራቸው

ደህና ነህ? ደህና ነኝ። ምነው ደህና የለህም? እንደው አንቺዬ ምን ነገር ይጠፋ ብለሽ ነው? ወይ መጣ አታውቅም ብዬሽ ነው እንጂ መጥቻ አላውቅም። በመጣ በስንት ዜ ዛሬ ስትመጣ እንደው ምን ሆንህ ብዬሽ መጥቻ። ደህና ነህ ወይ? ደህና ነኝ፣ ደህና ነኝ። እኔማ ደህና ነኝ። ምን ጠፍቶ ነው? ኧረ ምን ይጠፋኛል አንቺዬ። የሆነች ለጉድ ወደቅ

እኔ ምን አውቃለሁኝ። አሁን ሶስተኛ ቀኑ ነው አሉ። በቃ ይኸውልሽ ጠፍቶ፣ የወጣበት የገባበት ማን ያየው? ሰው አየሁት የሚል ሰው እኮ ነው። እንደው እንደው ደግ ሰው እናቴ፣ ወጣን ወረድን፣ አየሁት የሚል ሰው አትልም። የለም፣ እስከ ከተማ ድረስ የለም። አይ ውሃ ሙላት ነው እንጂ ወስዷት ውሃ ሙላት። እናቴ በዚህ በጋ የምን ውሃ ሙላት ነው? አየኔ ነገር፣ ለካ ውሃ ልሞልቶ ማልነው በጋ ነው ለካ። እንደው ሰው ነው እንጂ ፈልጦ ጥሎት

ዳሳይ፣ አቤት እኔማ እንደው እዚህ ሰው እና እና እንደው እንዴት ተሻለ? እንዴት ተሻለ? ኧረ እንደው ምን የሚሻለው ነገር አይደለ፣ ግራ የገባን ዳሳሽ እንደው አሁን እኮ የሚሻለው ነገ የከዘራዋ አጠማጠሟ ብዙ ሰው ይላል፣ ብዙ ሰው ይለኛል። የለ ብዙም አይለውም። አቆጣጠር ላይ ችግር አለብኝ። ይኸውልህ የሀያቴ አባቱ ምናምን ነገር ነው ለእናቴ ል የሌባ መጠበቂያ ሸጋ ነው ብለውኝ እህእሱናሰበት ታነጋግራለች። እሱማ እውነት ነው እውነት ነው ወንድሜን ወንድሜን አይ ቀጭቶ ነው እንጂ ጥለውት። አንተዬ ቀጭቶ ነው እንጂ ጥለውት አፈር ልብላ

አንቺ ትሻ ያልሽ መቼም ወሬ ማይታጣ እዚህ ነው። አያሌው መቼም ሻሄቱን ይወዳል እዚህ መምጣቱ አይቀርም። እና እንደው አደራሽ ይህንን ሰውዬ ለቤቱ እናብቃል። ናሳ ያች ሴትዮ እንዲያው በ በስንት ጣይር ያቆመችውን ቤት እንዳይፈርስ እንዲያው አንቺ ነሽና ሲመጣ ይዘሽ ማለት ነው። ይዘሽ እኔን እንጥሪ

እናዚህ ሆነ ነው አንተ ከንቱ! እሷ እዚያ አሳሯን ትበላለች ገደሉት እያለች አንተ እዚህ ተቀምጠህ አለ ምን ታለ እንደው ምኑ ከንቱ ነህ! እንደው ምኑ ማትረባው ነህ! አንተ ወይ መድረግ ወይ መድረግ። እኔ ከአንተ ጋር አንተ ጋራ ምን ግብግብ አገጣጠመ ማረገው ነው ቃል ነው።